ሶስት ቁጥር ሀያ አንድ አንድምታ ነው ወይም ደግሞ ህዳግ ማብራሪያው ማለት ነው። ውሃ የጥምቀት ምሳሌ ሆኖ ስለዚህ ቦታ ሁለት ስዕላዊ መግለጫዎች ቀርበዋል። እያዳመጥክ እሺ። ውሃ የጥምቀት ምሳሌ ሆኖ የሚለውን ሲያብራራ ነው በዚህ ቦታ ሁለት ስዕላዊ መግለጫዎች ቀርበዋል። ይህ ነው የጥፋት ውሃ ጥምቀትን፣ ጥምቀት ደግሞ ድህነትን ያመለክታል። በደንብ ስማ። የኖህ የጥፋት ውሃ ጥምቀትን ጥምቀት ደግሞ ድህነትን ያመለክት ምሳሌ ሆኖ የሚለው የኖህ የጥፋት ውሃ ነው ማለት ነው። ራሱን የሚያብራራው እዚሁ ጋር ጥምቀት ደግሞ ድህነትን ያመለክታል። ውሃው ጥምቀትን የሚያሳይ ስለሆነ በሁለቱም ሁኔታዎች ስለ ፍርድ ለጥፋት ውሃ የኃጢአተኞች ሞት፣ በጥምቀት ደግሞ የክርስቲያኖች አማኞች ሞት ቢነገርም የሚያድን ውሃ ነው። ምን የሚል? የሚያድን ውሃ ነው። ጥምቀት የድህነት ትምህርት በመሆኑ የክርስቶስን ሞት መቃብርና ትንሣኤ ስለሚያሳይ ከእርሱ ጋር አንድ መሆናችንን እያለ ይቀጥላል። እያሱ ሰምተሃል? ኢየሱስን የተቀበረ እሺ፣ አውጣ የሐዋርያ ስራ ምዕራፍ ሀያ ሁለት እሺ፣ እያሱ አውጣው። 22 ሰንት 22 ከ7 ጀምሮ አንብብልኝ። እሺ እኔም ምድር ላይ ወደው፣ ከዚያም ሳውል ሳውል ለምን ታሳድደኛለህ የሚለኝ ድምጽ ሰማሁ። እኔም ጌታ ሆይ አንተ ማን አልሁት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩትን ብርሃኑን አዩ፣ ነገር ግን የሚናገረኝ የእርሱ ድምፅ በትክክል አልሰሙም። እኔም ጌታ ሆይ ምን ላድርግ አልሁት። ጌታም ተነስተህ ወደ ደማስቆ ሄድ፣ ልታደርገው የሚገባህን ሁሉ ይነግረዋል አለኝ። እዚህ ጋር ላስቁምህና፣ ጌታ ሆይ ምን ላድርግ ባለ ጊዜ አምኗል ወይስ አላመነም? አረ አምኗል እኮ አምኗል። የኃጢአት ስርየት አግኝቷል። በደንብ እንዳትረሳ፣ በኋላ እንዳንጨቃጨቅ፣ አሁን ሁሉ አጠርተን እንድናልፍ ነው። ጌታዊ ምን ላድርግ ባለ ጊዜ አምኗል ወይ ስለ አዎ፣ አምኗል ብለኸኛል። በዚህ ጊዜ ባመነ ጊዜ የሀጢያት ስርየት አግኝተዋል ወይ ስለ አዎ ብለኸኛል። ተሳሳጥኩ። ትክክል ነው። አዎ ብያ። አሁን ቀጥ። በዚያም ልታደርገኝ ቢገባን ሁሉ ይነግረዋል አለኝ ከብርሃንም ጸዳል የተነሳ አይኔ ስለታወረ ከኔ ጋር የነበሩት እጄን ይዘው እየመሩ ወደ ደማስቆ አደረሱኝ። ከዛም ሀናንያ የተባለ ሰው ሊያሳየኝ ወደ እኔ መጣ። እርሱም ህግን በጣም አንዴ። አሁንም አንዴ ላስቆምህና አናንያ ጋር ለመድረስ ስንት ቀን ፈጀበት ጳውሎስ? ደማስቆ እ ምን አልከኝ? ከደማስቆ መንገድ አናንያ ጋር ለመድረስ ስንት ቀን ፈጀበት? ምን አልከኝ? ተቆራርጣል እያሱ። አይ አላስተዋልኩም፣ መንገዱን አላስተዋልኩትም ነበር። ላምብህ አልኩህ፣ እያነበኩትም ሐዋርያ ዘጠኝ ሐዋርያ ዘጠኝ ላይ የሶስት ቀን መንገድ እንደሆነ ተጽፏል። ለማንኛውም ቀጥል ቀጥል ቀጥል እሺ፣ ጆሲ ምናምን ወንጌል ኢየሱስ ነው የሚለው። ወንድማችን ሐዋርያ ሥራ ምዕራፍ ዘጠኝን አንብብ። አላነበብክም ማለት አልተጻፈም ማለት አይደለም። እና መጽሐፍ ቅዱሳቱን ወንድሞቻችን፣ ሐዋርያ ሥራ ምዕራፍ ዘጠኝ ላይ የሶስት ቀን መንገድ እንደሆነ ተጽፏል። እሺ፣ እያሱ ቀጥል። እሺ እርሱም ቀጥሎ እንዲህ አለ የአባቶች አምላክ ፈቃዱን እንድታውቅ ጻድቁን እንድታይና ቃሉን ካንደበቱ እንድትሰማ መርጦሃል ስላየኸውና ስለያየውና ስለሰማኸው ነገር በሰው ፊት በሰው ሁሉ ፊት ምስክር ትሆነዋለህእና ታዲያ አሁን ምን ትጠብቃለህ ተነስተ ስሙን እየጠራ ተጠመቀ ከአጢአትህም ታጠብ ወደ እሺ ይህን ክፍል ነው አዎ ባመነ ጊዜ ገና በመንገድ እያለ ኃጢአት ስሬት አግኝተዋል፣ ብለኛ ላለ አሁን ለምንድን ነው እሱ ተጠመቅ የኃጢአት ስሬት ታገኛለህ የተባለው? ከላይ ምን ትሆናለህ ነው ያለው? ስላየኸውና ስለሰማኸው ነገር በሰው ሁሉ ፊት ምስክር ትሆነዋለህና አርላ ያለው ይሄ ሰውዬ ምስክርነቱን ለማረጋገጥ አሁን፣ በነገራችን ላይ እናንተ የምታምኑበት ከዚህ በፊት ፈለገም ወይ የኃጢአት ስሬት እንዲያገኝ እንዲጠመቅ እንጂ የኃጢአት ስሬት እንዳገኘ እንዲመሰክር አይልም። ለምን መጽሐፉም አይልም ትላለህ። ባግጠው እንደዛ እ ከላይ ያለውን ሀሳብ አገኝተን ከዚያ ወር ታች እንሄዳለን። ችግር የለም አሁን፣ ሰውዬ ለምን እንደዛ አለው እናወራለን። የኔ ጥያቄ የኃጢአት ስርየት በደማስቆ መንገድ ካገኘ ከሶስት ቀን በኋላ ሃናኒያን ሲያገኝ ለምንድን ነው እሱ የኃጢአት ስርየት እንዲያገኝ እንዲጠመቅ የተነገረው? አግኝቶ ከሆነ ለምን እንደገና ታገኛለህ ተባለ ነው ጥያቄ። እሺ ኢዮብ አሁን እንደዚህ አይነት መጽሐፍ ቅዱሶችን እንትን የመረዳት እንትን አሁን ማለት በጥልቀት መረዳት ካልሞከረን ችግር እንዳለው ታውቃለህ። እዚሁ ክፍል አሁን ራሱ ስሙን እየጠራህ ነው የሚለው አሁን የእኛ ጥምቀት አሁን እንደዛ ለምሳሌ የጥምቀት ስርዓታችንም እንደዛ፣ ማለ መጽሐፍ ቅዱስም ያለው እንደዛ። አይ ምን ልፈልግ ነው? ከረጋ በላ ኢዮብ፣ እንደዛ ጥያቄ በሌለብኝ መንገድ ላይ ነገር ላይ ጊዜ እንድትሄድ አለ ጥያቄ የለኝም እኔ። በስሙ እንደሆነ ወይም ስሙን መጥራት ያልከውን ለማብራራት ነው። ቆይ ተደረባ አታውራ እንዴ ስሙን እየጠራ ተጠመቅ መባሉ ላይ ጥያቄ የለኝም። ያልጠየቅኩ ነገር እንድታወራ ምንም ፍላጎት የለኝም እኔ የጠየቅኩ በደማስቆ መንገድ የኃጢአት ስርየት ካገኘ ከሶስት ቀን በኋላ ድጋሚ የኃጢአት ስርየት ታገኝ ዘንድ ስሙን እየጠራ ተጠመቅ ለምን ተባለ? ነው በዚህ ጉዳይ ተባለ ብለህ መልስ። ያልተጠየቀ ነገር ለምን ትመልሳለህ? ወንድማቸው አሁንም እንዴት ነው እንደዚህ የሚለው? አሁን ሰውየው ትክክል ነው ወይ ማለት ከኃጢአትን ታጠብ ስላለው ሰውየው ትክክል ነው ወይ ነው የኔ ጥያቄ መጠየቅ። እኔ ሰውየው ትክክል አይደለም፣ አንደርስታንድንግ የለውም። ይኸው እየነገርኩህ እኮ ነው ሰውየው ትክክል አይደለም። ይሄ ንግግሩ እንደዚህ የሚያስብላል። ለምሳሌ እንኳን ሌላ ስህተት እዚህ ጋር ስሙን እየጠበቅ ነው የሚለው። አንዴ ማን ነው የተሳሳተው? ሰውዬ አናኒያ ነው። በወልድ የሚሉ የጋዲ ቪዲዮ አሁን ነበር መክፈት። በመንፈስ ተመርቶ የተላከ ነኔ። ቆይ ቆይ ቆይ ቆይ ቆይ ቆይ፣ እንዴ ይቺን ንግግርህን አንዴ ሰው ሁሉ በደንብ ይስማል። አናኒያ ማለት በመንፈስ ተመርቶ እግዚአብሔር ነግሮት የሄደ ሰው ነው፣ ወንጌልን የሰበከለት ማለት ነው፣ የመሰከረለት ነው። አናኒያ አናኒያ ተሳስቶ ነው ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ያለው እያለን ነው ወንድማችን እሺ ሃናንያ ተሳስቶ እንዲህ ሚል ከሆነ አሁን አንተ የምትጠቅሰልኝን ጥቅሶች እንዳለ እኔ ለምን አምንሃለሁ? እነሱ እንዳልተሳሳቱ ማስረጃ ምንድን ነው? እያሱ አንድ ኮ ከሰማኝ፣ ለምሳሌ ጥምቀት አሁን እዚህ ጋ ራሱ ስሙን እየጠራ ተጠመቀ አይደለም የሚለው። ምናልባት በቅንነት የምትሰማኝ ከሆነ አው በቅንነት ነው ምሰማኔ፣ ግን ስሙን እየጠራ ላይ ጥያቄ የለኝም። ለምን ድጋሚ እኮ አንተ አልጠየቅከኝ። አንተ እሱ አንተን፣ ግን ሌላው እንድታገናዝብ ነው ማለት። ይሄ ትክክል ነው ምትለኝ ከሆነ ስሙን እየጠራ ተጠመቀ ትክክል ነው ምትለኝ ከሆነ ችግር የለብኝም። በቃ ትክክል ነው። የት ነው ምናልፈው? ቆያንዴ ሐናንያን ተሳስቷል ብለ ወዴት ነው የምናልፈው? እኔ ጠየቅኩኝ በቀጥታ አልመለስም። ኢየሱስ ያዘዘን፣ አዎ እንደዚህ ያዘዘን። አሁን መጽሐፍ እንሄዳለን፣ በወልድ በመንፈስ ቅዱስ እሺ፣ እዛም ነገር ነው። ተረጋጋ። ጳውሎስ በደማስቆ መንገድ ስሬት ካገኘ ለምንድነው እሱ በድጋሚ የኃጢአት ስሬት ታገኝ ዘንድ ስሙን እየጠራ ተጠመቅ የተባለው? ብዬን የጠየቅኩ። ለምን ድጋሚ የኃጢአት ስሬት ተነሳን ያልኩ። በደማስቆ መንገድ ከሶስት ቀን በፊት የኃጢአት ስሬት ካገኘ ሐናንያ ለምን አለው አልኩ። ሐናንያ ተሳስቷል አልከኝ። ሐናንያ ከተሳሳተ አሁን አንተ የምትጠቅሳቸውን ጥቅሶች ለምን እቀበልሃለሁ? እግዚአብሔር ልኮት በመንፈስ ተመርቶ ሐናንያ መልአክ መቶ የነገረው ማለት ነው። ሐናንያ ከተሳሳተ አሁን አንተ የምትጠቅስልኝን ጥቅሶች ለምን እቀበላለሁ? እነሱ እንዳልተሳሳቱ ምንድነው ማስረጃ ብዬ ጠይቄያለሁ። ይሄን ማትመልስ ከሆነ ወደ ሌላ የምናልፍበት ምንም ምክንያት የለም። ሶ ይሄን መልስልኝ። እኔ ነው ምን ማይ እኔን አለ መቀበል ትችላለህ። እኔ የማውቀውን ነው የማወራው። እሺ ሐናንያ ተሳስቷል አይደለ? ይሄን ቦታ ተሳስቷል ብዬ አምናለሁ። በምን አውቀው መሳሳት በምን አወቅ መሰረት የራሴ ግምት ምንድነው? እንደዚህ ያስባለኝ አንደኛ ኢየሱስ ራሱ የተገናኘው ሰው እዚህኛው ቤት ነው። ራሱ ኢየሱስ ያገኘውን ሰው፣ ሸክሙን ያሸከመውን ሰው፣ ምስክር እንዲሆን የመረጠውን ሰው አሁን የኃጢያት ስርየት ራሱ ሳይከደንለት ኃጢያቱ ይቅር ሳይባል ማንስ በእግዚአብሔር ፊት ሊቆም ይችላል? ማንስ ከእግዚአብሔር ጋር ሊያወራ ይችላል? እንደዚህም ባን ነገር የለም። ማንም በእግዚአብሔር ፊት መቆም አይችልም። ከና ኃጢያት ግን ጳውሎስና ኢየሱስ ግን ተገናኝተዋል። በታላቅ አንተ በእግዚአብሔር ፊት ትቆማለህ። እኔ አሁን በክርስቶስ ኢየሱስ በተሰራው ስራ እኔ በእግዚአብሔር ፊት የመቆም ሙሉ ድፍረታል። እሺ ኃጢያት አለብህ የለብህም? አለብኝ። ከና ኃጢያት ለምን ትቆማለህ? አንተ አለኝ መካከለኛል። እኔ ምን አለህ አላልኩም። ለምን ለጳውሎስ የለውም ለታዲያ መካከለኛ ሳያምን መካከለኛ የለውም። ላመነ ነው መካከል አምኖ አምኖ አምኖ የኃጢአት ስሬት አገኘ ብለህ ነበር እኮ ልክ በደማስቆ መንገድ ሲያገኘው እኮ ምን ላድርግ ስላለው ነው እኮ አመነ ያልኩ እኮ ምን ላድርግ ያለው ሰው እያሱ አንዴ፣ በነገራችን ላይ ሃናንያ ጋ እንዲሄድ ያዘዘው ማን ነው? ኢየሱስ ራሱ ምን ላድርግ ሲለው ወደ ሃናንያ ጋር ሂድ አለው። አዎ ኢየሱስ ወደ ሃናንያ ጋር ሲልከው ሃናንያ የስተት ትምህርት እንደሚያስተምሩ ያውቃል አያውቅም? ና ኢየሱስ ሃናንያ የስተት ትምህርት አስተምሯል ስላልኝ፣ ሃናንያ ስተት ከሆነ የተናገረው ኢየሱስ ወደ ስተት ነው ወይ የመራው? አ እንደዛ አይደለም። እኔ ሰዎች ይሳሳታሉ ብያም አምናለሁ፣ እግዚአብሔር አይሳሳትም። እኔ ሰዎች ይሳሳታሉ አይሳሳቱም ጥያቄ አይደለም። ኢየሱስ ወደ ተሳሳተው ሃናንያ ጋር የላከው እንዲሳሳት ነው ወይ እሱን አልተጻፈም። ምንም የተጻፈ ነገር በሌለው ነገር በጣም ጥሩ፣ ሃናንያ ተሳስቷል የሚል የተጻፈ አግኝተህ ነው ሃናንያ ተሳስቷል ያልከው? አይ ሃናንያ አንደኛ የተሳሳስቷል የሚል የተጻፈ ነገር አግኝተህ ነው? የለም። ታዲያ የተጻፈ ነገር በሌለበት ተሳስቷል ካልክ አሁን ስጠይቅህ አይ የተጻፈ ነገር የለም ወደሚል ለምን እንደሄድክ አልገባኝም። ለማንኛውም አንዴ ከአንተ ጋር እንያዘው እና ጆሲ፣ አንድ የሚሆን አርገው እያሱ እንቀጥላለን። ጆሲ አለ። አሎ ሰላም ነው? እሰማለሁ። እግዚአብሔር ይመስገን። እንዴት አለ። እሰማለሁ። እንዴት ነህ? አለን አለን። እግዚአብሔር ይመስገን። ሐናንያ ተሳስቷል ብለህ ታምናለህ? አይ በሌላ ርዕስ እናውራ። ያው እኔ እንደዛ ስለማላምን ነው። አለን አለን። እሱ የተናገረበት ሀሳብ አለ። ከሱ ጋር ጨርሶ ከኔ ጋር በሀሳቡ ላይ እናውራ አንተ ቅድም በተሳስተ ነበር አንተ ቅድም። እና ተራ ሲደርስ ጆሴ ተረጋጋ። ሐናንያ ተሳስቷል ብዬ አላምንም። እዛ ላይ ሳይሆን አንተን ላርምህ ነው የገባሁት። ችግር የለውም። ተሳስቷል ብለህ አታምንም አይደል? ከሱ ጋር ጨርሶት። እንደዛ አላምንም አልኩኮኝ። ተሳስቷል ብለህ ታምናለህ? ይሳታም አስተማሪው ስለመጽሐፍ መጽሐፍ ስትጠየቅ ለምን አላምንም እንትን ታፍርበታለህ? ኧረ ተው አንተ። ልጁ ላይ ምንድን ዲሲፕሊን ላይ ግን ታወቀስ በል። አረ ተረጋጋ። እኛም ወጣቶች ነው እንደዚያ አይነት ነገሮች ተናግረ ምናምን እንዳስወጣ ምንም ችግር የለውም። ረጋ ብለህ አንተ ራሱ ተረጋጋ ወዳጅ በስርዓት ነው እያወራ ያንተ ነው የእያሱ ነው ትክክለኛ ትምህርት በሁለታችን መካከል ሳይሆን በትምህርታችሁ ላይ ነው ማውራት የምፈልገው ጥያቄ ያንተ ነው ወይንስ የእያሱ ነው ትክክለኛ ትምህርት ኖ ለምንድን ነው እንደዚህ አይነት ጥያቄ መጥቃት አትችልም እኮ እኔን አንተ የተሳሳከውን ሰት ነው እንጂ አንተን ማረም የምችለው እሺ ታች ትወርዳለህ ማለት ነው የኛ አራሚ ለመጽሐፍ ቅዱስ እንኳን መታመን ሳትችል ይችላል አንተ ሰው ልታርም አትችልም በፍጹም አንደኛ አለማወቅህን ቅድም እዛው ኮሜንት ላይ እንኳን ሳይቻለሁ የሶስት ቀን መንገድ ነው ስል አቶ ኢዮብ እንደዚህ የሚል አልተጻፈም አልክ። የሐዋርያት ሥራ ምዕራፍ 9 ላይ እንደተጻፈ ነገርኩ። ሶ ቁጭ ብለህ ነው መማር ያለብህ ማለት ነው። እሺ፣ ለማንኛውም እያሱ ከአንተ ጋር እንቀጥልና በደማስቆ መንገድ ላይ ጌታ አገኘው። ጌታ ወደ ሃናንያ ላከው። ጌታ ወደ አናንያ ቢልከውም ሃናንያ ግን የስህተት ትምህርት አስተማረው ብለህ መልሰህልኛል። እሺ የሐዋርያት ሥራ ምዕራፍ ሁለት ላይ ጴጥሮስ ቆይ፣ የሐዋርያት ሥራ ምዕራፍ ሁለት ላይ ጴጥሮስ ወንድሞቹ የምንናድርግ ብለው በጠየቁት ጊዜ ምን ብሎ ነው የመለሰላቸው? የሐዋርያት ሥራ ምዕራፍ ሁለት ላይ ምን እናድርግ? አይ ቲንክ ቃል በቃል በጣም ማውጣት ይችላል። እሺ አውጣው አንዴ እሺ ሁለት ስንት ከሰላሳ ስድስት ጀምሮ። እሺ ሰላሳ ስድስት እሺ እንግዲህ እግዚአብሔር እናንተን የሰቀላችሁትን ኢየሱስን ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ ባሏቸው፣ ጴጥሮስ እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁም እንዲሰይርላችሁ እያንዳንዳ እያሱ ተቋርጠሃል። እሺ ይኸውልህ፣ ሶስት ነገር 38 ንስሓ መግባት፣ መጠመቅ እና የመንፈስ ቅዱስ ስጦታ መቀበል። ቁጥር 38 ውስጥ ያለው ሀሳቡ እሺ፣ እነዚህ ሰዎች የኃጢአት ስርየት ያገኙ ዘንድ ምን አድርጉ ነው የተባሉት? ተጠመቁ። ያመኑት ከጥምቀቱ በፊት ነው በኋላ እሺ ይሄ አሁን ፕሮሰስ ነው፣ እየነገራቸው ነው እንጂ እዚህ ጋር ያመነም አሁን ምን እናድርግ ነው ያሏቸው። ስለዚህ እኮ ጥያቄ ነው እኮ። ኢዮብ እኮ ጥያቄ ያመኑት ከጥምቀቱ በፊት ነው በኋላ ነው ያሉት። መች እንዳመኑ ገና አልጀመሩም እኮ ማመን አልጀመሩም። ልባቸው ተነካ፣ ይው ይው ልባቸው ተነካ። ከዛ ምን እናድርግ አሏቸው፣ ከዛ ንስሐ ግቡ። ይቀድማል፣ ንስሓ መግባት ከማመን በፊት ነው። እዚህ ጋር ያመነ ሰው የለም። ምን እናድርግ ነው ያሏቸው? ሳያምኑ ነው ንስሓ የሚገቡት። እየነገራቸው እኮ ነው አሁን። ንስሓ የገቡም አይደለም። እዚህ ጋር ችግር የለውም። ጥያቄ ሳያምኑ ነው ንስሓ የገቡት ነው። እንደዛ የሚባል ነው እኮ አይደለም። አሁን ቦታው ምንድን ነው? ሰዎቹ ምን እናድርግ አሏቸው። ልባቸው ተነክቶ እንጂ እውነት ገብቷቸው አቸው አይደለም። እያሱ የጠየኩ ሰዎቹ ሳያምኑ ነው ወይ ንስሓ የገቡት? ሳያምኑ ሲያምኑ አይልም መጻፍ ልባቸው ተነክቶ ምን እናድርግ ነው ያሉት። ከዛ በኋላ እሱ ደግሞ ሲነግራቸው ንስሐ ግቡ ተጠመቁ፣ የመንፈስ ቅዱስ ጣ መቀበል። ይሄ የጴጥሮስ ትምህርት ነው። እሺ፣ ሳያምኑ ነው ምን እናድርግ ያሉት? ሳያምኑ ነው ምን እናድርግ ያሉት? ትክክል፣ ልባቸው ብቻ ነው የተነካው። እሺ፣ ሳያምኑ ምን እናድርጋሉ ማለት ነው። ከዛን ሳያምኑ ጴጥሮስ ያላመኑትን ሰዎች ንስሐ ገቡ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስም ተጠመቁ አላቸው። አይደል ታያምኑ ቦታው እኮ አላለም። አለባ ያምኑ ናቸው አላለም። በጣም ጥሩ። እሺ እምነት ይቀድማል ጥምቀት። ማመን ይቀድማል፣ እምነት ይቀድማል። የቱ ጋር እመኑ አላቸውና ነው ከዛ ተጠመቁ የሚላቸው? ንስሐ መግባት ምንድን ነው? አይ እመኑ ሳይላቸው ነው ተጠመቁ የሚላቸው። ንስሓ መግባት መናገር ነው። እኔ በሌላ አማርኛ ነው ማመን እኮ ኦሬዲ፣ ንስሓ ሀቁ ነው። ወንድምህ አለ። እሺ ማስረጃ እስቲ። ማመን ንስሓ ነው ላልከው ማስረጃ እስቲ። ምን ሁለቱም መመለሶች ናቸው። ማስረጃ ማመንም ቀድሞ ስታመነው የነበረው ነገር ነው። እንትን ማለት ነው። ንስሓ ደግሞ መመለስ ነው። ወንድምህ አለ። ማስረጃ ነው የጠየቁት። ማስረጃ የለኝም ከዚህ ውጭ ማስረጃ የለም። ማስረጃ ሳይኖር ለምን ታወራለህ? ወንድማችን ተው። እውነት ለመናገር ለምኑ ለምኑ ነው ለምሳሌ እዚህ ጋር ያመኑ ናቸው እያልከኝ ነው? አዎ ያመኑ ናቸው። አስረዳለሁ ምንም ችግር የለው። ሳይሆን አሳይኝ፣ ያሳይ መጽሐፉ ላይ ያሳይ ነው ሰላሳ አምስት እና ሰላሳ አራት ላይ ካለ ችግር ሰላሳ አምስትና ሰላሳ ስድስትና ላይ እና ሰላሳ ስምንት ላይ ነው ያለው። ችግር የለውም ያነበብኩት፣ እኔ ሰላሳ ስምንት ነው። እሺ ችግር የለውም። ማዳምጥ መጀመሪያ፣ የመጀመሪያው በጣም ከይቅርታ ጋር ፊትለፊት መናገር ስላለብኝ ነው እና በጣም ትዳፈራለህ የእግዚአብሔር ቃል ላይ ምንም ሳታቅ ነገር፣ ምንም ጥናት ሳታደረግ ማለት ነው ማለት ምንም የተዘጋጀህበት ነገር ሳይኖር በጣም በድፍረት ነው የምትናገረውና ይሄ ትንሽ ይከብዳል። እውነት ለመናገር እንደመጣል እዛው ስትጠይቅ እዛው ትናገራለህ። ይሄ ትክክል ብልህነት አይደለም። አይ ይሄን ነገር ላጥ ነው ማለት ልመድ፣ እስኪ ቆይ አንብቤ መለስልሃለሁ ማለት ልመድ። በድፍረት እንደዚህ አይነት ስህተት መሳሳት አንተ እግዚአብሔር የላከውን ሃናንያን ተሳስቷል ማለት በጣም ድፍረት እኮ ነው። በሙሉ አፈ ነው ሃናንያ ተሳስቷል ተሳስቶ ነው ስሙን እየጠራ ተጠመካ ኃጢአትም ታጠብ ያለው አልከኝ። ይሄ ትልቅ ስህተት ነው እና መረጋጋት ይልመድብ እና በትዕቢት የእግዚአብሔርን ቃል እንደፈለጉ መናገር አይቻልም። ፍርድ ያመጣል እና ለራስ ስትል ተጠንቀቅ። እኔ አስረዳህና እንጨርሳለን ማለት ነው ክፍሉ ላይ እነኚህ ሶስት ሺህ ነፍሳት ናቸው ጴጥሮስ ያስተማራቸው እና ከላይ ከፍ ብለህ ስትመለከት ስለ ጌታ ስለ ኢየሱስ ክርስቶስ ሲያስተምራቸው ትመለከታለህ ከዛን ከሰሙ በኋላ ልባቸው ተነካ ይላል ልባቸው ተነካ። ከዛ ምንናድርግ ብለው ጠየቁ። ያላመነ ሰው እንዴትም አድርጎ ምንናድርግ አይልም። ሐዋርያቱም ያላመነውን ሰው እመን እንጂ ተጠመቅ አይሉ። ምክንያቱም እምነት ስለሚቀድም ማለት ነው ያላመነን ሰው በቃ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አሉት ማለት ሰው እምነት አያስፈልግም ማለት ነው። ሳያምንም ስሙን እየጠራ ተጠምቆ የኃጢአት ስሬት ሊያገኝ ይችላል የሚል ትምህርትን ያስክ ማለት ነው እና፣ ይሄ ትክክል አይደለም። ጆሲ ታች ኮሜንት እየጻፍክ እያየሁ ነው። እዚህ ጋር የተሳሳተ አንድ ወንድም አለ እና መሳሳቱን አዎ አልቀበልም ብለህኛል። እሱን ማረም ግን አልፈለክም። አ ያንተ ደግሞ አራሚ ነኝ ባይነት ለእውነት ሳይሆን ለቲፎዞነት ነው። እና እንደዚህ አይነቱ ነው ትዕቢት፣ ብልግና ተብሎ ሊገለጽ የሚችለውና እና ጆሲ አላዋቂነትህን በይፋ ከምገልጥብህ ኮሜንት ላይ ነግሬሃለሁ። እሷን አይ ካልክ ላክ ብያለው። ትገባና አሳይሃለሁ። የጆሲ ማነው እያሱ ለአንተ መጠቁም። አሁንም አዲሱ መደበኛን ሄደ አንብበው ልባቸው ተነካ የሚለውን እምነት ብሎ ነው የሚፈታው። አምነው ማለት ነው። እሺ እንዳመኑ ነው የሚናገሩና መነካት ወይም ማመን የሚል ማስረጃ ትገኛለ። ይኸው አዲሱ መደበኛ ህዳጉ ለሂድና ልባቸው ተነካ የሚለውን አመኑ ብሎ ነው የተረጎመው እያልኩ ነው አስቀድሞ የእግዚአብሔርን ቃል እየሰበካቸው ነበረ። አስቀድሞ የእግዚአብሔርን ቃል እየነገራቸው እየሰበካቸው ነበረ። ከዛ ልባቸው ተነካ። ልባቸው ተነክቶ የጠየቁት ጥያቄ ምን እናድርግ ነው። መታዘዝ ነው። ላመኑት ነገር የሚቀጥለው ስቴፕ ምን እናድርግ የሚል ነው። እምነት ነው። አይ አንተ እምነት አይደለም ብለህ ካልክ ደግሞ ግጭት አሳያለሁ። ያ ግጭትን ለመፍታት የምትሄድበት ርቀት ደግሞ ከመጽሐፍ ቅዱስ እያስወጣ እንደሆነ ስላየው ተወው እና አንተ ትርጓሜ ይህን አዲሱ መደበኛ የፕሮቴስታንቱን ያለ እውቀት የምትናገራቸው ነገሮች ወደ ኃጢአት ከመምራት በቀር ላንተ ምንም ያተረፍኩት ነገር ያለው ሁሉ እየመሰለኝ ስላልሆነ ቢበቃ ብዬ አስባለሁ ወንድሜ። እሺ፣ ቴንኪው፣ እሺ እና መሰግናለን። በደንብ ለማንበብ ሞክር። አገላለጽ በጣም ነው የሚከብደው። ሐናንያ ተሳስቷል። ጌታ ሆይ እሺ። እያሱ ማን እያሱ? ላክ ኖ እያሱ፣ ይቅርታ ጆሲ፣ ላክ ገስት ላክልኝ፣ ይቻላል። ቆይ አንዴ፣ እያሱ አለ ካለ ገስት ላክ። መሳብ ለሞዴሬተር ተከልክሎ ይሆን አላቅምና መሳብ አልቻልኩም። አፕዴት ከተደረገ በኋላ ሞዴሬተር መሳብ እየቻለ አይደለም መሰለኝ። እሺ ጆሲ መሳብ አልቻልኩም። ገስት ላክሊ ገስት ሪኩዌስት ጠይቅ ተሞ አለ ሲተሙ መሳብ ከቻልክ ሞክር፣ ውጣና ተመልሰ ግባ። ሲጆሲ እሺ ውጣና እንትኑን መልሰ ግባ ከአፕሊኬሽኑ